ዛሬ ስለ አዳሽ ሕፃናትና ሕፃናት ውስጥ የተወሰነ መዳሽ የሆነ ቀዶ ጥገና ዕድሎች ላይ መነጋገር ፈልጋለሁ። በሕፃናት ውስጥ ቀዶ ጥገና በ99 በመቶ የሕፃናት ቀዶ ጥገና ችግሮች እንደ መመልሳትና መፎስ ነው። ይህም ለሕፃናት የተሻለ የሕይወት ጥራት ይሰጣል። በእንደ የኛ እንደ ሦስተኛ ደረጃ የህክምና ተቋማት ውስጥ ለአዳሽ ሕፃናትና ሕፃናት የተወሰነ መዳሽ ቀዶ ጥገና ማሽነት የሚገኝ ስለሆነ በህፃናት ውስጥ የቀዶ ጥገና እንክብካቤ ወደ በጣም የተሻለ ጥራት እንዲሆን አድርጎታል። እንደ እንቅላል አንጀት፣ ትልቅና ትንሽ አንጀት፣ ኩላሊት፣ ዩሬተር፣ ከኩላሊት የሚመጡ ቱቦች፣ የሽንት ማህደር፣ እርግና፣ ሜዲያስቲነም የተባለው በእርግ መካከል ያለው ቦታ ውስጥ በጣም ወሳኝ ቀዶ ጥገና እንዲያካሄድ ያደርጋል። እነዚህ ሁሉ ክፍሎች በላፓሮስኮፒ በበጣም ትንሽ ቀዶ ቦይቶች ማካሄድ ይቻላል እና ያሉትን መሳሪያዎች በመጠቀም በጣም ትንሽ ህመም እና በጣም አነስተኛ የሆስፒታል እንቅስቃሴ በማድረግ ትልቅ ቀዶ ጥገና ማካሄድ እንችላለን። ስለዚህ ህፃናት ፈጣን እንዲድሩ ያደርጋል። እና በወደፊት እንኳን እንደዚያ ትንሽ የቀዶ ምልክት ይጠፋል። ስለዚህ ቀዶ ጥገና እንደተደረገባቸው እንኳን አያውቁም። ስለዚህ እናቶች እንደ ወላጆች ልጆ ቀዶ ጥገና ያስፈልገው ችግር እንዳለው ሲሰሙ በአብዛኛው የቀዶ ጥገና ችግሮች የሚፈወሱ እንደሆኑ መረዳት አለብዎት። ስለዚህ ወደ ቀዶ ጥገናው ሂደው ህመሙ ወደ ሌላ ደረጃ እንዲሄድ በመጠበቅ ማድረግ የለበትም። ስለዚህ ይህ የማይፈወስ ወይም ወደ ሙሉ ያልተፈወስ ይሆን ዘንድ አይደለም። የቀዶ ጥገና ችግሮች በቀላሉ ማስታወቅ ሲደረግ የሚፈወሱ ናቸው እና በአሁኑ ጊዜ አብዛኛው የቀዶ ጥገና ሂደት በትንሽ መዳረሻ የሚከናወኑ ሂደቶች ላይ የሚሰማሩ ናቸው። ይህም ለቆዳ ምልክት አይሰጥም ወይም ትንሽ ምልክት ብቻ ይሰጣልና ይህም በልጁ እንደምን ሆነ በቤተሰቡ አእምሮ ያለውን ምልክት ይቀንሳል።